ሴቭ ያልተደረገ ቁጥር እንደማልመልስ ዓለም ያቀኛል። እኔ ሴቭ ያልተደረገ ቁጥር አልከፍትም። አርቺቭ የሚባል ታውቂያለሽ? አውቶማቲካሊ አርቺቭ ነው የማደርገው። ሴቭ ያልተደረገ ቁጥር፣ አዳምጭኝ። ሄደን አንቺ ስታወሪ አፌን ዘግቼ ቁጭ ብዬ ነበር። ሴቭ ያላረግኩት ቁጥር ሲደወልብኝ አይጠራም። ለምን መሰለሽ? ፕራይቬሲ ላይ ሴቭ ያልተደረገ ቁጥር እኔ ጋር ሲደወል እንዳይጠራ አድርጌዋለሁ። ብትደውይም እኔ ጋር አይጠራም። ሁለተኛ መሴጅ ብትልኪ የማላቀው ቁጥር አርቺቭ ነው ማድረግ አውቶማቲካል። የማላቀውን ቁጥር በህይወቴ ከፍቼ መልሽ አላቅም። እኔ በፈቃዴ ቁጥር ሰጥቼ ሴቭ ያደረኩትን ሰው ብቻ ነው የምመልሰው። ስለዚህ ኤደን ብዬ ሴቭ ያደረኩት እኔ እናንቺ ስናወራበት የነበረው ቁጥር ላይ ስለሆነ እኔ እናንቺ በምናወራበት ቁጥር ሰኞ ለታ እሱ እንደተመለሰ ኤደን እንዴት ነሽ፣ ሄዳችሁ ጉዳያችሁን ጨርሳችሁ መታችኋል አይደለ? ስለዚህ እባክሽ ነይና ህዝብ ፊት ይቅርታ እጠይቀዋለሁ ሄዶ ከማለልኝ ባልሽው መሰረት ነይና ጠይቂ ብዬ ሰኞ ዕለት ቮይስ አደረግኩኝ በኩኝ እስከ ዛሬ እስከ ሮብ ሶስት ቀን ደግሜ ቮይስ አደረጉ። አንድ ራይት ብቻ ነው የሚሆነው። ስለዚህ እቺ ልጅ ቁጥሯን ቀይራ ነው፣ ጌጣታ ነው። እሱ ደጋግሞ ቮይስ እያደረግብኝ ነው በላቷል። አቡ ከዛን እኔ አልችልም። አሁን እኮ የአቡ ቡይ ልንገርሽ፣ የዛኔ የእህትሽ ላኪልኝ፣ መቼም ላይ የሱ አለሽ ነው። እኔ ጉዳይ ከእህትሽ ጋር ጉዳይ ከአንቺ ጋር ነው ጋር ፎቶ አቡ እውነት ከያሽኮ ፎቶ ስለተለጠፈ ሌባ ስትሆኝ የሆነ ስትሆኝ አለ ምትፈሪ ካለሽ፣ ምን እንደዚህ አንጨረጨረሽ? ሀቅ ካለሽ ወይ እንዴ በምን ላስጠራሽ? ሌላ ምን አንጨረጨረሽ ማለት። ሀቅ ስለያዝኩ ነው የመጣሁት። ሀቅ ባለሽ ቀይሪ። ካልነገርሽኝ እኔ ጠንቋይ አልቀልብም። በምንም ላቅ አልችልም። ቁጥር ስትቀይሪ አላቅም። ስለዚህ መጥቼ ላይቪ ከፍቼ አስጠራሁሽ። ላይቪን ከፍቼ ኤደን ለኤደን ይህንን ስክሪን ሪካርድ አድርጉልኝና ለኤደን አድርሱልኝ። በዚህ ሁለት ቀን ውስጥ ካልመጣ ፎቶ አለጥፍ ቪዲዮ ሰራሉ። ይሄ ኃላፊነት አለብኝ ምክንያቱም የልጁ ስም የጠፋው እኔ ቤት ነው። ቤቴ ውስጥ ስሙ እስከጠፋ ድረስ ይሄ ሰው ደግሞ ሀያ አንድ ሺህ ሕዝብ ባለበት ሄደ ዘብር ገብርኤል ማል ተብሎ ትኬቱን ቆርጦ ኢትዮጵያ ድረስ ሄዶ ምሎ እስከመጣ እና እስካረጋገጠ ድረስ እኔ ደግሞ ኃላፊነት አለብኝ። ስሙ የጠፋውን የቤት ነው። እኔ ስሙን የማጽዳት ኃላፊነት አለብኝ። ስለዚህ ለይና ይቅርታ ጠይቂ አልኩኝ። ምንም የሚያናድድ የሚያስቆጣ ምንም ነገር የለም። አልተናደድኩም። አሁን ለምን እንደምናደደው? የሚያናድድ ነገር የለም እኮ አልኩሽ። ግን አንቺ ማለት ነው በቃ ቱ ቢሆነስት እኮ ነው። ሆነስት ነው ከሁለታችንም እየሆንሽ ነው ያለሽው። ልክ የሱን ቆይስ መታይ ሰምተሽ ቪዲዮ እንደሰራሽው የእኔ ቁጥር ከተዘጋብሽ አደለም። አልሰራውም ገና እስክሪን ሪከርድ በይ ኦኬ በቃ ወሬ በር ሴም ነው። እንደዛ ከማድረግ የሀያ ስልክ ልኬልሻለሁ። ኦኬ ግል እኮ የለሻለው ሲደረግ እና እኔ ቪዲዮ ስሰራ ይለያያል። እኔ ቪዲዮ ነው የሚሆን እኔ ኃላፊነቱ ወስደው እስክሪን ሪከርድ ለአንቺ መልእክቱ እንዲደርስና እንድትመጪ ላይፍ ላይ ነው ካልመጣ በጣም እኮ ዲስሬስፔክት እኮ ነው ያራችሁ እኮ የተናገርሽው እኮ ዲስ ፈርጥጠው ምናምን ፎርዋታም ፈርጥጠው ሲቀጥል በዚህበተዘሽ ላይ እሺ፣ በጣም ጥሩ አንድ ጥያቄ ይጠይቅሽ። ስልክሽ ተቀይሯል። ኦኬ ጥሩ ስልክሽ ተቀይሯል ላይ ሀቢባ፣ ዛሬ ኬት መጣሽ? የተቀመኩት በአንድ ቀን ምሎ ሲመጣ እኔ ሳምንት ነው የተቀመኩት። አምስት ቀን ሙሉ ስጠብቀው ነበር እዛ ከዛ በኋላ ወደ አዲስ አበባ ሲመለስ ነው የመጣው። ዋናው መምጣትሽ ነው። ዋናው ስክሪን ሪከርዱ ደርሶች መምጣትሽ ነው። በቃ አሁን ይጠራል። አሁን እኮ ልንገርሽ ማሪ አንዴ እኮ የደበረ እኮ የሀያ አት ስልክ አለሽ የኔ ዝግ ሲሆንብሽ የእሷ ላይ ዋትስአፕ ላይ ቼክ ብታረጊው ኢዚ ነው። ምን ችግር አለ ነው እንጂ ከሀያ አትሽ ጋር አይደለም ያወራሁት እኔ እና አንቺ ላኪልኝ፣ ስላልሽኝ እኔ እኮ አሁን እየተቆጣሁ እየተንጨርጨርኩ አይደለም ግን እውነት አሁን ትክክለኛ ሁለት ቦታ ነው የሚይዛው። ሁሌ ሳይድ አልይዝም፣ አልሻለም። ሳይድ ማትጂ ከሆነ ልትፈልግኝ ይገባል። እኔ ስልክ ኤምቢ ካለሽ ወይ እኔ የምፈልግበት እኔ የምፈልግበት መንገድ ይሄ ነው። እኔ ዋትሳፕ ላይ ቮይስ አደርኩኝ። ሰኞ፣ ማክሰኞ፣ እሮብ ሶስት ቀን ታገስኩኝ። መልስ ስላልመጣ በላይቭ ሪከርድ አሁን ከደቂቃዎች በፊት ሳስደርግ መልስ መጣ። ይሄ ይሄ እኮ ይሄ ምክንያት ሊሆን ይችላል ብለሽ ታስቢያለሽ?